አንድ ጠያቂ ሩሚን መርዝ ምንድን ነው ሲል ጠይቆት ነበር። የሩሚ መልስ እንዲህ ነበር። ማንኛውም ከሚያስፈልገን መጠን በላይ የሆነ ነገር ሁሉ መርዝ ነው። ስልጣን፣ ሀብት፣ ድህነት፣ ንዴት፣ ስግብግብነት፣ ስንፍና፣ ጥላቻ፣ ራስ ወዳድነት፣ ፍቅር፣ ጉጉት፣ ወይንም ሌላ ማንኛውም ነገር ሊሆን ይችላል። ብቻ ከሚያስፈልገን መጠን በላይ የሆነ ነገር ሁሉ መርዝ ነው። ጠያቂ፣ ፍርሃት ምንድን ነው? ሩሚ፣ እርግጠኛ አለመሆንን አለመቀበል ነው። እርግጠኛ አለመሆናችንን ብንቀበል ፍርሃት ድል ይሆናል። ጥያቄ፣ ቅናት ምንድን ነው? ሮሚ የሌሎችን በጎ ነገር አለመቀበል ነው። የሌሎችን በጎነት ብንቀበል መነሳሳት ይፈጥርልናል። ጥያቄ፣ ንዴት ምንድን ነው? ሮሚ ከቁጥጥራችን ውጪ የሆኑ ነገሮችን አለመቀበል ነው። ያንን ብንቀበል ትግሥት ይሆነናል። ጥያቄ፣ ጥላቻ ምንድን ነው? ሩሚ ጥላቻ አንድን ሰው እንዳለ በሰውነቱ መቀበል አለመቻል ነው። አንድን ሰው ያለምንም ቅድመ ሁኔታ ብንቀበል ያጥላቻ ፍቅር ይሆናል። አንድን ነገር በጥሞናና በጥልቅ ተተረዳ በዛ ውስጥ ሁሉንም ነገር ትረዳለ